ፊልም በቅደም ተከተል የተሰራ ነው። ቅደም ተከተሎች ደግሞ ከትዕይንቶች ይሰራሉ። ትዕይንቶች በቀረፃ የተገኙ ናቸው። በቀደሙት ክፍሎች ፍሬሚንግ ካሜራ ሙቭመንት እና ዴፕዝ ኦፍ ፊልድን ሸፍነናል። እነዚህ ሁሉ ምስላዊ ክፍሎች በቀጥታ ከሊንስ ጋር የሚገናኙ ናቸው። ያንን ደግሞ ሲኒማቶግራፊ ይመርጣል። በዚህ ክፍል ውስጥ ስለ ካሜራ ሌንስ አይነቶች እንነጋገራለን እና እያንዳንዱ የሌንስ አይነት በታሪክ ላይ የሚፈጥረውን ተጽዕኖ እንረዳለን። ጌዲያን ይህ በሾት ሊስት ምዕራፍ ውስጥ ክፍል ሰባት ነው። ካሜራ ሌንስ። በዚህ ክፍል ውስጥ የተለያዩ የካሜራ ሌንሶችን እንመረምራለን። እነዚህ የካሜራ ሌንሶች በሾት ሊስት ውስጥ እንዴት እንደሚገለጹ እናያለን። ከመጀመራችን በፊት ሌንስ እንዴት እንደሚሰራ እኔ ብርሃን ወደ ሌንስ ውስጥ ያልፋል። ሰላም እንደምናችሁ ነው። ሰላሙ እንደመቀባላለው ይሄ ክሎዝ አፕ የፊልም ቻናል ሲሆን ዓለም ላይ ካሉ ተጽዕኖ መፍጠር ከቻሉ ትልልቅ የፊልም ሰሪዎች ልምዶችን፣ ተሞክሮችን የምንማርበት ስለ ፊልም አሰራር የምናውቅበት ቻናል ነው። ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ አይረሳ። ቀጥታ ወደ ቪዲዮ እንገባለን። ካሜራ ሌንስ። የካሜራ ሌንስ ምስልን ለመፍጠር ከፊት ለፊት ያለውን ብርሃን በካሜራ ሴንሰር ይወስዳል። አንድ ብርሃን ወደ ሌንስ ውስጥ ይገባል። ካሜራ ወደ አንድ ርዕሰ ጉዳይ ሲጠቁም ወይም ሲመለከት ብርሃን ያንን ርዕሰ ጉዳይ እንዲያንጸባርቅ ወይም እንዲታይ ያደርጋል እና በሌንስ የፊት ክፍል ውስጥ በብርሃን ምክንያት ተንጸባርቆ ወደ ካሜራው ይገባል። ሁለት የሌንስ አካላት ወይም ሌንስ ኢለመንት በብርሃን ላይ ያተኩራሉ። በሌንስ ውስጥ የሌንስ ኢለመንቶች በመባል የሚታወቁ የተጠማዘዙ ብርጭቆዎች ወይም ከርቭድ ግላስ አሉ። እነዚህ ንጥረ ነገሮች መብራቱ በካሜራው ኢሜጅ ሴንሰር ላይ በትክክል እንዲያርፍ ይታጠፋሉ። የእነዚህ ኢለመንቶች ቅርጽና አቀማመጥ ሌንሱ እንዴት እንደሚያተኩር ወይም ፎከስ እንደሚያደርግ እና ሻርፕነስን እንዴት እንደሚሰራ ማዛባትን እንዴት እንደሚፈጥር እንዲሁም ሌሎች ነገሮችን እንዴት እንደሚያከናውን ይወስናሉ ሶስት አፐርቸር የብርሃን መጠንን ይቆጣጠራል አፐርቸር በሌንሱ ውስጥ የሚገኝ ቀዳዳ ሲሆን ምን ያክል ብርሃን እንደሚያልፍ ይቆጣጠራል እንዲሁም ዴብዞ ፊልድ እና የትዕይንቱ ትኩረት ምን ያክል እንደሚሆን ተጽዕኖ ያሳድራል ስለ ዴፕዞ ፊልድ የበለጠ ግልጽ ማብራሪያ ከፈለጋችሁ በሾት ሊስት ምዕራፍ ውስጥ ክፍል አራት ቪዲዮን ገብታችሁ መመልከት ትችላላችሁ። ሰፋ ያለ አፐርቸር ወይም ዋይድ አፐርቸር ለምሳሌ ኤፍ 1.8 ማለት ነው፣ የበለጠ ብርሃንን ይሰጣል፣ ሻሎ ዴፕዞ ፊልድን ይሰራል። ሻሎ ዴፕዞ ፊልድ ማለት ጀርባው ብዥ ብሎ የሚታይ ሲሆን ነው። ጠባብ አፐርቸር ወይም ናሮ አፐርቸር ለምሳሌ ኤፍ 16 ትንሽ ብርሃን እንዲሰጥና ዲፕ ዴብዞ ፊልድ ወይም ደግሞ የበለጠ ጥራትን በአንድ ምስል ላይ ይሰራል። አራት ፎከሲንግ ሲስተም ወይም የትኩረት ስርዓት ሻርፕነስን ያስተካክላል። የሚቀረጸውን ጉዳይ ወደ ከፍተኛ ጥራት ወይም ሻርፕ ፎከስ ለማምጣት ሌንሱ አንዳንድ የውስጥ አካላትን ያንቀሳቅሳል። ይሄ ማኑዋልን ወይም አውቶማቲካልን በመጠቀም ሊከናወን ይችላል። አምስት ምስል በሴንሰር ላይ ተመስርቷል። በመጨረሻም ብርሃኑ በኢሜጅ ሴንሰር ላይ ይሰባሰባል። ይህም ወደ ዲጂታል ምልክት ይለወጣል። ምስልም እዚህ ጋር ይመሰረታል። ኢሜጅ ሴንሰርና ካሜራ ሴንሰር ምንም ልዩነት የላቸውም። ለአንድ ተመሳሳይ ነገር የምንጠቀማቸው ሁለት ስሞች ናቸው። ሁለቱም በዲጂታል ካሜራ ውስጥ ብርሃን የሚይዙና ወደ ዲጂታል ምስልን የሚቀይሩ ላይት ሴንሴቲቭን ያመለክታሉ። በፎቶግራፍና በፊልም ውስጥ በተለዋዋጭ ስሞች ሊጠሩ ይችላሉ። ተግባራቸው ግን አንድ ነው። ካሜራ ሴንሰር ወይም ኢሜጅ ሴንሰር ብርሃንን የሚይዝ እና ወደ ምስል የሚቀይር በዲጂታል ካሜራ ውስጥ ያለ ክፍል ነው። ሌንስ የሚያየውን ይመዘግባል። አንደኛ ብርሃን ሴንሰርን ይመታል። ብርሃን በሌንስ እና በአፐርቸር ውስጥ ካለፈ በኋላ በሴንሰሩ ላይ ይቀመጣል። ሁለት በሚሊዮኖች የሚቆጠሩ ጥቃቅን ብርሃኖች መፈለጊያዎች ወይም ፒክስሎች። ሴንሰር በሚሊዮኖች የሚቆጠሩ ጥቃቅን ፒክስሎችን ያቀፈ ሲሆን እያንዳንዳቸው የብርሃን ብሩህነት እና ቀለምን የሚለኩ ናቸው። ሶስት ብርሃንን ወደ ኤሌክትሪክ ሲግናሎች ይለውጣሉ። እያንዳንዱ ፒክስል ያንን ብርሃን ወደ ኤሌክትሪክ ሲግናል ይለውጣል። ደማቅ ብርሃን ማለት ጠንከር ያለ ምልክት ወይም ስትሮንገር ሲግናል፣ እና የተለያዩ የብርሃን ሞገድ ርዝመቶች ወይም ዲፈረንት ዌቭ ሌንግዝ የተለያዩ ቀለሞችን ይወክላሉ። አራት ምስል እየተሰራ ነው። የካሜራ ፕሮሰሰር እነዚህን ሁሉ ምልክቶች ወስዶ ዲጂታል ምስልን ይገነባል። በስክሪኑ ላይ በመጨረሻ የምንመለከተውን ምስል ይሰጠናል። እያንዳንዱ ሌንሶች በፎካል ሌንግዛቸው ተለይተው ይታወቃሉ። ይህም በሚሊሜትር ይገለጻል፣ እንደ 50 ሚሜ ሌንስ። አንዳንድ የተለመዱ የፎካል ሌንግዝ ሌንስ ከሰፊው 17 ሚሜ የሌንስ ክልል ወደ ጠባቡ 200 ሚሜ ሌንስ ይገባሉ። ይሁን እንጂ አንዳንድ ሌንሶች ሊንሶች እጅግ በጣም አጭር የሆነ ፎካል ሊንግዝ አላቸው እንደ 4 ሚሜትር ፊሻይ ሌንስ ወይም በጣም ረጅም ፎካል ሊንግዝ እንደ 1200 የቴሌፎቶ ሌንስ። አሁን ፎካል ሌንግዝ በቀላሉ ከኦፕቲካል ሌንስ እስከ ኢሜጅ ሴንሰር መካከል ያለው ርቀት ነው። ረጅሙ ፎካል ሌንግዝ እንደ 100 ሚሜ ይገለጻል። ይበልጥ ጠባብ የእይታ አንግል አለው። ፎካል ሌንግዝ አጭር ሲሆን እርዝመቱ 24 ሚሜ ነው፣ የእይታ አንግላቸው ሰፊ ይሆናል ማለት ነው። የትኩረት ርዝመት ወይም ፎካል ሌንግዝ በካሜራ ሌንስና በኢሜጅ ሴንሰር መካከል ያለው ርቀት ነው። ለርዕሰ ጉዳይ ትኩረት በሚሰጥበት ጊዜ በሚሊሜትር የሚለካ ክፍል ነው። ሁሉም ሌንሶች በሁለት ምድቦች ስር ናቸው። ፕራይም ሌንስ እና ዙም ሌንስ በመባል ይታወቃል። ፕራይም ሌንስ ቋሚ ፎካል ሌንግዝ አለው። ዙም ሌንስ ፎካል ሌንግዙ ይለያያል፣ የተለያዩ የሌንስ አካላትን በማስተካከል ይሰራል። ፕራይም ሌንሶች ከዙም ሌንሶች ጋር ሲነጻጸሩ ያነሰ የሌንስ አካል አላቸው የበለጠ ጥርት ያለ ምስሎችን መፍጠር ይችላሉ። ላርጅ አፐርቸርን በመጠቀም ዝቅተኛ ብርሃን ባለበት ትዕይንት ላይ ከፍተኛ የሆነ ብርሃንን ወደ ካሜራ ማስገባት ይችላሉ። ልክ እንደ አዘጋጁ ኪብሪክ የሻማ ስርዓት በባሪ ለንደን ፊልም ውስጥ እንደሚታየው ትዕይንት ላርጅ አፐርቸርን፣ እንዲሁም ሻሎ ዴብዞ ፊልድን ይህንን ትዕይንት ለመስራት ተጠቅሟል። ርዕሰ ጉዳዮችን ለማግለል በጣም ጥሩ ነው። በማስተር ፊልም ላይ ይህን እንመለከታለን። ላርጅ አፐርቸርን በመጠቀም ዝቅተኛ ብርሃን ባለበት ትዕይንት ላይ ብርሃንን የበለጠ ወደ ካሜራ ማስገባት ይችላሉ። ምንም እንኳን ዙም ሌንሶች አነስ ያሉ ክፍተቶች ቢኖሯቸውም ሲኒማቶግራፈሮች ሰፊ፣ መካከለኛ፣ ቅርብ ቀረፃን ሌንስ ሳይቀይሩ እንዲጠቀሙ ያስችላቸዋል። ይህ ደግሞ በቀረፃ ሰዓት ጊዜን ለመቆጠብ በጣም ጥሩ ነው። የዙም ተግባርን በፈጠራ እንዴት መጠቀም እንደሚቻል በካሜራ ሙቭመንት ላይ ከዚህ በፊት የሰራሁት ክፍል አለ፣ እሱም መመልከት ትችላላችሁ። አሁን ሌንስ እንዴት እንደሚሰራ ሸፍነናል። ፊልም ሰሪዎች የሚጠቀሙባቸውን የተለያዩ ሌንሶች እንመልከት እና ደግሞ ፊልም ሰሪዎች እንዴት የተለያዩ ተጽዕኖን በትዕይንት ውስጥ ማለትም ተመልካቾች በሚመለከቱ ጊዜ በስውር በአእምሯቸው ውስጥ የተለየ ተጽዕኖን በሌንስን ተጠቅሞ እንዴት ማስተላለፍ እንደሚችሉ እንይ። ኤክስትሪም ዋይድ አንግል ሌንስ ኤክስትሪም ዋይድ አንግል ሌንስ ከ18 እስከ 24 ሚሜ መካከል ባለው ክልል ላይ ይቀመጣል። ኤክስትሪም ዋይድ አንግል ሌንሶች በተመሳሳይ ጊዜ ቅርብ ቀረጻ እና የመሬት አቀማመጥን በአንድ ትዕይንት ውስጥ ሊያሳዩ ይችላሉ፣ እንደ ዘ ሬቨናንት ፊልም። አንዳንድ ሌንሶች የተለየ መዛባት አሏቸው። ፊሻይ ሌንሶች ይህን ትዕይንት ከዘ ፌቨራይትን ውሰድ። በፊሻይ ሌንስ የተሰራ ነው። ከተፈጥሮ ውጭ የሆነ አመለካከትን ለማሳየት ፊሻይ ሌንስን ይጠቀማል። በዚህም የእነዚህን ገጸ ባህርያት ብልሹነት ለማጉላት ችሏል። የፊሻይ ሌንሶች ክሎዝ አፕን ሲሰሩ የተጋነኑ የፊት ቅርጾችን ያቀርባሉ። በዚህ ፊልም ፊሻይ ሌንስ የገጸ ባህሪያቱን ፊት አዛብቶ የአደንዛዥ እጾች መድኃኒቶችን ሲጠቀሙ እነሱ ላይ የሚደርስባቸውን ብዥታ ለማሳየት ፊሻይ ሌንስን ይጠቀማል። ግን አንድ ፊልም ሰሪ የሚታይ መዛባት ሳይኖር እይታን ማቅረብ ቢፈልግስ? ይህ ወደ ቀጣይ ሌንሳችን ይመራናል፣ ዋይድ አንግል ሌንስ ዋይድ አንግል ሌንሶች ፎካል ሊንግዛቸው ከ24 ሚሜ እስከ 35 ሚሜ መካከል ባለው ነው። ይህም ቀረጾችን በስፋት ለመያዝ በጣም ጥሩ መንገድ ነው፣ ልክ እንደዚህ ከፓራሳይት ፊልም። በተጨማሪም ዋይድ አንግል ሌንሶች እንቅስቃሴን ለማጉላት በጣም ጠቃሚ ናቸው። ትራኪንግ ቀረፃን ለመስራትም በጣም ጠቃሚ ናቸው። ለምሳሌ በግሮሰሪ ውስጥ ሲኒማቶግራፈር ኒውተን ቶማስ በዚህ ትዕይንት ሁለቱ ገጸ ባህሪያቶች የመራራቅ ስሜት እንዳላቸው ለማሳየት ሲሞክር፣ ተመልካቹ ደግሞ የበለጠ ከእነሱ ጋር የተጣበቀ ወይም በትዕይንት ውስጥ የመገኘት ስሜት እንዲሰማው ያደርጋል። ዋይድ አንግል ሌንሶች የተመልካቾች አመለካከት ላይ ተጽዕኖ ለማሳደር በጣም ጥሩ መንገድ ናቸው፣ ግን ደግሞ በጣም ውበት ያለው መልክንም መፍጠር ይችላሉ። ዲፒው የበለጠ ተፈጥሯዊ መንገድን ለመፍጠር ከፈለገ የሚቀጥለውን ሌንስ መጠቀም ይችላል። ስታንዳርድ ሌንስ። ስታንዳርድ ሌንሶች ኖርማል ሌንሶች ተብለው ይጠራሉ። ሌንሶቹ ከ35 እስከ 50 ሚሜ መካከል ናቸው። የስታንዳርድ ሌንስ ፎካል ሌንግዝ የሰው ልጅ ዓለምን ከሚያይበት እይታ ጋር በጣም ተመሳሳይ ነው። ሲኒማቶግራፈር ተፈጥሯዊ አቀራረብን መሰረት ያደረገ ምስልን ለመፍጠር ሲፈልግ ይህ ሌንስ በጣም ተመራጭ ነው። ለምሳሌ የዳይሬክተር ሉካ ፊልም ኮልሚ ባዩርኔም ሙሉ በሙሉ በዚህ ምክንያት በ35 ሚሊ ሜትር ሌንስ ነው የተቀረጸው። አንድ ሌንስ ብቻ፣ ሌላ ሌንስ አልመረጥንም። በ35 ሚሊ ሜትር ብቻ ነው የምንቀርጸው። የሰው አይን እይታንና ቀላል የሆኑ ምስሎችን ወደ ስክሪን ለማምጣት ስሜቱን እንድንረዳ ፈልጋለሁ። ስለዚህ በአጭሩ ስታንዳርድ ሌንስ የሰው ልጅ በምድር ላይ ነገሮችን ወይም እቃዎችን የሚመለከትበትን የእይታ መጠን በተመሳሳይ አድርጎ ካሜራ ላይ ያመጣል ማለት ነው። ስታንዳርድ ሌንስ በአይናችን እያየን እንደሆነ እንዲሰማን ያደርጋል። በሁኔታ ውስጥ እና በታሪኩ ክፍል ውስጥ እንዳለን እንዲሰማን ሊያደርግ ይችላል። ቀጣዩ ሌንስ ተቃራኒው ይሰራል። የቴሌፎቶ ሌንስ። የቴሌፎቶ ሌንሶች በተለምዶ ርቀት ላይ ያሉ ርዕሰ ጉዳዮችን ለመያዝ ጥቅም ላይ ይውላሉ። በዚህ ፊልም ውስጥ የታሪኩን ዋና ጉዳይ በተሸከመው አካል ላይ ክትትል ይደረጋል። የትኛውም እንደዚህ አይነት ቀረጻ የተመልካችን ልብ ያነሳሳል፣ የትዕይንቱን ምስጢራዊ ባህሪያትን ያሳያል። የቴሌፎቶ ሌንስ ምርጫ ከትዕይንቱ ጋር በትክክል ተገናኝቷል። Intelligence has been leaked, Toby. Someone's been taking files from the circus. እንደ ዋይድ አንግል ሌንሶች የቴሌፎቶ ሌንሶች ቦታን ይጨምቃሉ። Things aren't always what they seem. George, you should know that. ይህም በብዙ ሰዎች መካከል ያለን ገፀ ባህሪ ለማግለል በጣም ጠቃሚ ነው። ልክ በዚህ ቀረጻ የሱ ድርጊት በዙሪያው ካለው ህዝብ የተጋነነና የተቃረነ ነው። ይህን ትዕይንት በቴሌ ፎቶ ሌንስ አስደሳች ጊዜ አድርገው ለተመልካቾች ያቀርባሉ። በዘ ግራጁዌት ፊልም ደግሞ ተስፋ መቁረጥን ለመያዝ ይጠቅማል። በዚህ ትዕይንት ውስጥ ገጸ ባህሪው የኤለንን ሰርግ ለማስቆም ይሮጣል። የቴሌ ፎቶ ሌንስ ርቀቱን ይጨምቃል እና ቦታውን ያስተካክላል። ገጸ ባህሪው እዚህ እየሮጠ ቢሆንም ተስፋ አስቆራጭና ከንቱ ነገር ይመስላል። በፎካል ሌንግዛቸው ስለሚገለጹ ሌንሶች የተወሰነም ቢሆን ተወያይተናል። ቀጥሎ የምንገልጻቸው ሁለት ሌንሶች በማተኮር ችሎታቸው ነው የሚገለጹት። ማክሮ ሌንሶች። ማክሮ ሌንስ ልክ እንደ ቀደሙት ክፍሎች በአንድ የተወሰነ ፎካል ሌንግዝ ክልል ውስጥ አይገባም። ለምሳሌ ኤክስትሪም ዋይድ አንግል ማክሮ ሌንስ ሊኖራችሁ ይችላል፣ በ15 ሚሜ ፎካል ሌንግዝ ላይ ወይም የቴሌፎቶ ማክሮሌንስ ሊኖራችሁ ይችላል፣ 200 ሚሜ ፎካል ሌንግዝ ላይ ያለው። ማክሮ ሌንሶች በጣም ጥርት ባለ ዝርዝር ቀረፃ ኤክስትሪም ክሎዝ አፕ አድርገው ያቀርባሉ። ኤክስትሪም ክሎዝ አፕ ቀረፃ ለመውሰድ ለሞሰድ ማክሮ ሌንሶች ፍጹም ተመራጭ ሌንሶች ናቸው። ታዲያ በማክሮ ሌንስ ጊዜ ሁለት ነገሮች ግምት ውስጥ መግባት ይኖርባቸዋል፣ ማግኒፊኬሽን ሬሾ እና ሚኒመም ፎከሲንግ ዲስታንስ። የማክሮ ሌንሶች አንድ ለአንድ የማግኒፊኬሽን ሬሾ አላቸው። ትርጉሙም በእውነተኛ ህይወት ውስጥ እንደነበረው የተቀረጸው ምስል መጠን ተመሳሳይ ነው ማለት ነው። ሌሎች የማክሮ ሌንሶች አምስት ለአንድ ማግኒፊኬሽን ሬሾ ሊኖራቸው ይችላል የተቀረጸው ምስል መጠን ከእውነተኛው ህይወት ይልቅ አምስት እጥፍ ይበልጣል ማለት ነው። ሚኒመም ፎከሲንግ ዲስታንስን በተመለከተ በርዕሰ ጉዳዩ ላይ በትኩረት ለመቆየት ይህ ምን ያክል ቅርብ ነው ወይም ምን ያክል ሩቅ ነው የሚለውን ያሳያል። ይህ በቀላሉ እኛ ምን ያክል ቅርብ ወይም ሩቅ መሆናችንን ያሳያል። የሚቀረጸው ቀረጻ እንደ ነፍሳት ያሉ ነገሮች ከሆኑ ምናልባት ጥላዎችን አንፈልግም ወይም ደግሞ አስፈሪ ነፍሳት ናቸው። ማክሮሌንስን ከሎንግ ፎካል ሌንግዝ ጋር መጠቀም ይቻላል። ወደ እርዕሰ ጉዳዩ መቅረብ ትፈልጋላችሁ እና የበለጠ ጀርባን ማካተት ይኖርባችኋል። ያንን ለማድረግ የማክሮ ሌንስን በሾርት ፎካል ሌንግዝ ላይ መምረጥ ትችላላችሁ። ማክሮ ሌንሶች እንደ አጉሊ መነፀር ሊቀርቡ ይችላሉ። በሴራ ዝርዝር ጉዳይ ላይ ዣንዣ ብባሉ እና ስለ ሴራ ዝርዝር ሁኔታ አዘጋጅ ዴቪድ ፊንቸርን ሳንጠቅስ ማውራት አንችልም። በፊንቸር ዳይሬክት በተደረጉ እንደ ዞዲያክ እና ሰቨን ባሉ የምርመራ ፊልሞች ላይ ፍንጮች እና ዝርዝር ሴራዎችን ለማሳየት የማክሮ ሌንሶች ጥቅም ላይ ይውላሉ። እንደ ተመልካች ትኩረታችንን በጣም ይፈልጋሉ እና በፊልሙ ምርመራ ላይ አብረን እንድንሳተፍ ያደርጉናል። ሁሉንም ነገር በእርግጠኝነት ማረጋገጥ ባንችልም ከነዚህ ቀረጾች ውስጥ በማክሮ ሌንስ የተወሰዱ አሉ። እነዚህም ኤክስትሪም ክሎዛፕ የሆኑ ቀረጾች ናቸው። ማክሮ ሌንሶች አንድን ትዕይንት በቅርበት ለመያዝ በጣም ጥሩ ናቸው። ወደኛ የመጨረሻ የካሜራ ሌንስ እንሂድ፣ ቲልት ሺፍት ሌንስ። ቲልት ሺፍት ሌንስ ግን በትዕይንት ላይ ወደ ግራ ወይም ወደ ቀኝ ትኩረትን ሊቀይር ይችላል፣ ወይም ምስሉን ለመቆጣጠር ወደ ታችና ወደ ላይ ዘንበል ይላል። በጌም ናይት ፊልም ውስጥ ምስሎቹ የተወሰዱበት መንገድ በተወሰነ የካርቱን ኢፌክትን ያሳያል። The game that we're going to play tonight is so epic that we don't need a board and we do not need pieces በአየር ላይ የቲልት ሽፍት ቀረጻ በፊልም ውስጥ ጥቃቅን ተጽዕኖዎችን ለመፍጠር ጥቅም ላይ ይውላል። ስለዚህ እነዚህ ስድስት የሌንስ አይነቶችን ነው ዛሬ ፊልም ሰሪዎች ወይም ሲኒማቶግራፈሮች የሚጠቀሙባቸው። ስለዚህ በፊልም ክፍል ውስጥ ከተለመደው አንዱን መርጠን እነዚህን ሌንሶችን እንመልከት። ያም የገጸ ባሪያቶች ንግግር ነው። ለእያንዳንዱ ምሳሌ ትኩረት ስጡ እና የሌንስ ምርጫ ስሜትን እና የትዕይንትን ድባብ እንዴት እንደሚነካ አስተውሉ። በኤክስትሪም ዋይድ አንግል ሌንስ ስንጀምር ከበርድማን ፊልም በዚህ ትዕይንት ኤክስትሪም ዋይድ አንግል ሌንስን ማየት እንችላለን። በተወሰነ ስውር ፊሻይ ሌንስን ይጠቀማል። ፊልሙ ሙሉ ለሙሉ በኤክስትሪም ዋይድ አንግል ሌንሶች ነው የተቀረጸው። ይህም የጠበቀና እንከን የለሽ እይታን እንዲሁም ትንሽ መዛባትን መፍጠር ችሏል። አሁን በስታንዳርድ ዋይድ አንግል ሌንስ የተቀረጸን ትዕይንት እንመልከት።

በስታንዳርድ ሊንስ የተቀረጸ አንድ ትዕይንት እንይ። ይህ ትዕይንት ከዘ ጋድፋዘር ፊልም ነው። ገጸ ባህሪዎቹን ትንሽ ቀረብ አድርጎ ያመጣል። ይህም ሲሆን ገጸ ባህርያቶች የመገኘት ስሜት ይሰማቸዋል። ይህም ማለት በአጭሩ ፊልሙን በምንመለከትበት ጊዜ ከአንደኛው ጎን ሆነን ትችትን እንዳንሰነዝር ወይም ደግሞ የአንዱ ደጋፊ የአንዱ ተቃዋሚ እንዳንሆን ለማድረግ ነው። አዘጋጁ ፍራንሲስ ፎርድ ካፓላ አብዛኞቹን በስታንዳርድ 40 ሚሜትር ሌንስ ላይ ፊልሙን እንደቀረጸ ተናግሯል። የተደራጀ ወንጀለኞችን የሚያሳይ ፊልም ሲሰራ የማንም ሰው አድሎ የሌለበት መሆኑን ለማረጋገጥ እንደሆነ ተናግሯል። እና በመጨረሻ የቴሌፎቶ ሊንስን በመጠቀም አንድ ምሳሌ እንስራ። ካፕቴን ሪላክስ ኖባዲ ጌት ሀርት ኖ አልቃዳ ሂር ጀስት ቢዝነስ ዊ ዋንት ማኒ ከካፕቴን ፊሊፕስ ፊልም አንድ ትዕይንትን ውሰድ። የቴሌፎቶ ሌንስ አጠቃቀም ከስሜት ጋር በቀጥታ ይገናኛል። የቪኦኤ እይታን ይሰጣል። ታዳሚው ልክ እንደ ሌሎቹ መርከበኞች እንደተደበቀ በሶማሊያ የባህር ወንበዴዎች ላለመታየት ይሞክራል። እነዚህ ሁሉ ትዕይንቶች መደበኛ የንግግር ትዕይንቶች ናቸው፣ ግን እንደምታዩት በተለያዩ ሌንሶች የተቀረጹ ናቸው። ያም ሁሉንም በተለያዩ ሁኔታ እንዲቀርቡ ያደርጋቸዋል። የእያንዳንዱ ሌንስ ባህሪ መረዳት የተሻለ ቀረጻን ለማምጣት ይረዳቸዋል። ያ ደግሞ በፊልም ስራ ላይ የተሻለ ታሪክ ተናጋሪ ያደርጋቸዋል። በዚህ ቪዲዮ ውስጥ የሸፈንናቸው ሁሉም ሌንሶች ስፔሪካል ሌንሶች ናቸው፣ ወይም ልዑላዊ ሌንሶች ይባላሉ በአማርኛው። አናሞርፊክ ሌንሶች አዲስ ልኬትን ወደ ሌንስ ምርጫ ያመጣሉ። እና በሚቀጥለው ክፍል በሾት ሊስት ምዕራፍ ውስጥ ፍሬም ሬትን እንመረምራለን። እና የተለያዩ የፍሬም ሬቶች በቀጥታ ተመልካቾች አንድን ትዕይንት እንዴት እንደሚለማመዱ ያሳያሉ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ስለ ፊልም ማወቅ መማር ለሚፈልጉ ሰዎች ሼር ማድረጋችሁን አትርሱ። እኔ ሰለሞን ደመቀንም የክሎዝ አፕ የዩቲዩብ ቻናል ነው ስለ ፊልም ከተለያዩ የዓለም ሀገራት ዕውቀቶችን አምጥተን የምንማማርበት የዩቱብ ቻናል ነው። ስለተከታተላችሁኝ አመሰግናለሁ። በቀጣይ ሳምንት እስከምንገኝ ድረስ በያላችሁበት ሰላም ሁኑ። እወዳችኋለሁ። ቻው